የትግራይ ክልልን መከላከያ ሰራዊቱ ሙሉ በሙሉ መቆጣጠሩ ታውቋል። በመጽሔታችን በስፋት ይዳሰሳል። ፋኖ ዘመቻ አንድነትን አጠናክሮ በመቀጠል በመንግስት ፀጥታ ኃይሎች ላይ ጠንካራ እርምጃ መውሰዱን ገልጿል። መንግሥት በድሮን ጥቃት ሰንዝሮብናል ያለ ሲሆን ዝርዝር ያለ ዘገባ ይዘንበታል። በቆይታችን ታደምጡታላችሁ። የኦጋዴን ነፃ አውጪ ግንባር ያወጣው መግለጫ የኦሮሞ ነፃነት ሰራዊትን አስቆጥተዋል። ኦብነግ በድጋሚ የትጥቅ ትግል መጀመሩ በስፋት የተዘገበ ሲሆን የክልሉ ከፍተኛ ባለስልጣን የትጥቅ ትግል አልጀመረም ብለዋል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነምግባርን ምግባርን አክብሮ ሚዛናዊና ገለልተኛ መረጃዎችን የሚያደርሳችሁ የመረጃ ምንጭ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ወደ መጽሔታችን እንለፍ። በዘመቻ አንድነት ለአስራ አምስት ቀናት በመንግስት የጸጥታ ኃይሎች የጀመረውን የማጥቃት እርምጃ መቀጠሉን ፋኖ አስታውቋል። የአማራ ፋኖ አንድነት ጎንደሬ በጋሻው ክፍለ ጦር ናሁሰናይ ብርጌድ ብሎ ራሱን የሚጠራው ታጣቂ ኃይል መጋቢት 22 2017 ዓ ምሕረት ከምሽቱ ሁለት ሰዓት ጀምሮ በዳባት ከተማ ውጊያ በመክፈት አንድ አመራርን ጨምሮ 14 የጸጥታ ኃይል አባላትን መደምሰሱንና ቁጥሯቸው በውል ያልታወቁ የጸጥታ ኃይል አባላትን ማቁሰሉን እንዲሁም አምስት አባላትን መማረኩን አስታውቋል። ጥቃቱን ተከትሎ ጥምር ጦሩ ዳባት ከተማን ለቆ በመውጣት ወደ ገደቢያ ከተማ መስፈሩን ለፋኖ ውግንና ያላቸው ሚዲያ አውታሮች ዘግበውታል። በከተማው የነበረው የወረዳ ፍርድ ቤት በፋኖ ኃይሎች የተቃጠለ ሲሆን የተለያዩ የመንግሥት ተቋማትና መስሪያ ቤቶች ቁሳቁሶችን በፋኖ መወሰዳቸውን ከፋኖ ምንጮች ለማወቅ ተችሏል። በተደረገው መጠነ ሰፊ ዘመቻ በርካታ የኦነግ ሸኔ ታጣቂ ቡድን አባላት ሲደመሰሱ ስልሳ አራት መማረካቸውን መከላከያ ሰራዊቱ ገልጿል። በማዕከላዊ እዝ የጋሻ ክፍለ ጦር በደቡብ ምዕራብ ሸዋ አማያ ወረዳ በኦነግሸኔ ታጣቂዎች ላይ በወሰደው መጠነ ሰፊ እርምጃ ከፍተኛ የሰብአዊና ቁሳዊ ኪሳራ ማድረሱን መከላከያ ሰራዊቱ ያደረሰን መረጃ ያመላክታል። የማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ ክፍለ ጦሩ አይበገሬነቱን እንደ ስሙ በተግባር እያሳየ የመጣ አሁን ላይ ተልእኮን በጀግንነት የሚወጣ አሪያ የሆነ አሃድ ነው ሲሉ ተናግረዋል። የጋሻ ኮር ዋና አዛዥ ጥላሁን ዱጋሳ በበኩላቸው ክፍለ ጦሩ የኮሩ ብቻ ሳይሆን የእዙና የሀገር መከላከያ ሰራዊት ኩራት መሆኑን በተግባር እያረጋገጠ የመጣ ግዳጁን በአኩሪ ጀግንነት እየፈጸመ የመጣ ስለመሆኑ ገልጸዋል። የክፍለ ጦሩ አዛዥ ኮሎኔል ዳግም ሰፊሳ በኦነግ ሸኔ ላይ ክፍለ ጦሩ የሚያደርገው ኦፕሬሽን ተጠናክሮ መቀጠሉን ገልጸው ዳግመኛ የማያዳግም እርምጃ ከሰሞኑ በታጣቂ ቡድኑ ላይ መውሰዱን ተናግረዋል። በተደረገው መጠነ ሰፊ ዘመቻ በርካታ የታጣቂ ቡድን አባላት ሲደመሰሱ 64 መማረካቸውን አዛዡ ጠቁመው 6 ብሬን፣ 64 ክላሽ፣ ስናይፐር፣ ሽጉጥ፣ የእጅ ቦምቦች፣ እንዲሁም በርካታ የነፍሰ ኮፍና የቡድን መሳሪያዎችና ተተኳሾች እንዲሁም ትጥቆች መማረካቸውን ገልጸዋል። ክፍለ ጦሩ የቡድኑን አከርካሪ የመሰባበር ስራውን አጠናክሮ እንደሚቀጥል ተናግረዋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል በሰሞኑ መንግስት ታጣቂ ቡድኑን በመደምሰስ ላይ እንደሚገኝ የሚያወጣቸውን ዘገባዎች ላይ ምንም አይነት ምላሽ መስጠት አልፈለገም። ይሁን እንጂ ሰሞኑን ወደ ትጥቅ ትግል ተመልሷል የተባለውን የኦጋዴን ነጻ አውጪ ግንባር ኦብነግን እንኳን ደህና መጣህ ሲል መግለጫ አውጥተዋል። በመግለጫው ኦላ የሶማሌና የኦሮሞ ህዝብ የሚያስተሳስራቸው ጉዳዮች በጣም ብዙ መሆናቸውን ጠቅሰው በጋራ ታግለን በጋራ ነፃ እንወጣለን ብለዋል። ለአብዮታዊ ወንድማማችነት ለኦብነግ ሞቅ ያለ ሰላምታ እናቀርባለን። አሁን ያለውን ስርዓት ለመጣል ወደምናደርገው ትግል እንኳን በደና መጣችሁ ብሏል። ኦላ ኦብነግ ባለፈው መጋቢት 30 ባወጣው መግለጫ አሁን ያለውን ስርዓት የኦሮሞ ስርዓት አድርጎ ማቅረቡ በሕዝቡ ያልተመረጡና ሕዝቡን የሚበዘብዙ ኤሊቶችን ከሕዝቡ ነጥሎ አለመመልከት ብቻም ሳይሆን በኦሮሚያ አሁን ላይ ያለውን ሀቅ ከስር መሰረቱ መካድ በመሆኑ የማስተካከያ እርምጃ መወሰድ አለበት ብሏል። ይህ በእንዲህ እንዳለ የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ በሶማሌ ክልል በሰላማዊ መንገድ እየተንቀሳቀሰ መሆኑን የሶማሌ ክልል የመንግስት ከፍተኛ ባለስልጣን ገልጸዋል። በክልሉ አንድም የታጠቀ ተዋጊ የለምም ብለዋል። ባለስልጣኑ እንደተናገሩት ፓርቲው በሶማሌ ክልል በሰላማዊ መንገድ መንቀሳቀስ የጀመረው በሰላማዊ መንገድ ለመታገል በተደረገ ስምምነት መሰረት ነው። በዚሁ መሰረት ፓርቲው በሰላማዊ መንገድ እየተንቀሳቀሰ እንደሆነ አስረድተዋል። ከዚህ ውጪ በፓርቲው ስም የታጠቀ ኃይል በክልሉ ውስጥ አለመኖሩን ባለስልጣኑ ተናግረዋል። የፓርቲውን ስም ተጠቅመው ጥቂት ሰዎች በውጭ ሀገር ተቀምጠው በማህበራዊ ሚዲያ የተለያዩ መግለጫዎችን እየሰጡ ውዥንብር ለመፍጠር እየሞከሩ ነው ሲሉም ተናግረዋል። በኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ስም ከትላንት ወዲያ በወጣው መግለጫ ላይ ግንባሩ ወደ ትግል መመለሱ ተገልጾ ነበር። ቡድኑ በአውሮፓያኑ 2018 ከመጣው ለውጥ በኋላ ወደ ሰላማዊ ትግል የገባ ሲሆን በመንግስት ከፍተኛ ግፊት ከዚያ አውድማ መውጣቱን መገደዱን በመግለጫው ጠቅሶ ነበር። የሶማሌ ክልል መንግስት ባለስልጣናት በበኩላቸው የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ በክልሉ በሰላማዊ መንገድ እየታገለ መሆኑን ጠቅሰው ወደ ትግል ተመልሰናል መግለጫ በውጭ ሀገር የተቀመጡ አንዳንድ ግለሰቦች መግለጫ ነው ሲል አጣጥለውታል። መግለጫው በሰሜን ኢትዮጵያ ከሚገኙ ኃይሎችና ከኢትዮጵያ መንግስት ጋር አለመግባባት ውስጥ ካሉ ኃይሎች እርዳታና ድጋፍ ለማግኘት በማህበራዊ ሚዲያ የሚሰራጭ መግለጫ ነው ብለውታል። የኢትዮጵያ መከላከያ ሰራዊትና የፌዴራል ፖሊስ የትግራይ ክልልን መቆጣጠሩን ተከትሎ ሻቢያ በከፍተኛ መሸበር ውስጥ መግባቱን ከአስመራ የተገኙ የደህንነት መረጃዎች አረጋግጠዋል። ሻቢያ ዛላምበሳ አካባቢ አስፍሮት የነበረው ጦሩ እንዲያፈገፍግ ትዕዛዝ መስጠቱንም ለማወቅ ተችሏል። ከትግራይ የጸጥታ ኃይል ዋና አዛዥ ታደሰ ወዱ ወረደ ጋር በተደረገ ስምምነት መሰረት የኢትዮጵያን የተሟላ ሉዓላዊነት ለመጠበቅ የሚቻልበት ሙሉ ቁመና ማረጋገጥ የሚቻለው መከላከያ ሰራዊቱ ትግራይ ክልልን ሙሉ በሙሉ መቆጣጠር ሲችል መሆኑ በሁለቱም ኃይሎች አምኖበት ከፍተኛ ቁጥር ያለው የመከላከያ ሰራዊትና የፌዴራል ፖሊስ ኃይል ወደ ክልሉ ገብተዋል። ይህን ተከትሎም ሻቢያ በከፍተኛ መሸበር ውስጥ የወደቀ ሲሆን አዳሩንም አስመራ ስትታመስ ማደሯን ለማወቅ ተችሏል። ዶክተር አብይ አህመድ አሰብ ወደብን በኃይል ሊጠቀልላሉ የሚል ስጋት እንዳለው በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ወይም ክራይሲስ ሪሰርች በማካሄድ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ የተባለ ግብረሰናይ ድርጅት ሰፋ ያለ ዘገባ አውጥተዋል። ይህ ግብረሰናይ ድርጅት ዋና መቀመጫው ቤልጅየም ብራሰልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረትና ሰላም ለማውረድ እንዲሁም ለተለያዩ ሀገራት የፖሊሲ ጥናት በማካሄድ ይታወቃል። ይህ ተቋም የአሜሪካን የውጭ ጉዳይ ፖሊሲ ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱና ምናልባትም ቀዳሚው ኢንተርናሽናል ክራይሲስ ግሩፕ ነው። ክራይሲስ ግሩፕ ከቀናት በፊት ባሳተመው ጠልቅ የጥናትና ምርምር ውጤት የዓለሙ ማህበረሰብ ኢትዮጵያ የምትወሰንበት የቀይ ባህር ጠረፍ እንዲኖራት መግባባት ላይ ቢደርስም የዓለም ፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያው መሪ ዶክተር አቢይ አህመድ ቀይ ባህርን በኃይል የመጠቅለል ዕድላቸው ሰፊ ነው ሲል ያትታል። ሩሲያ ክሪሚያን፣ እስራኤል የጎላን ግዛቶችን በኃይል ከመጠቅለላቸውን ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቅለል የያዘችው አቋም ለዶክተር አብይ አህመድ የልብ ልብ ሊሰጣቸው ይችላል ሲል በስፋት ያትታል። ምንም እንኳን ጠቅላይ ሚኒስትር አቢይ አህመድ ከኤርትራ ጋር ወደ ጦርነት አንገባም ቢሉም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ ሲሉ ስጋታቸውን ገልጸዋል። ውድና እየተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው ዜና መጽሔታችን በዚህ አብቅተዋል። ከኛ ጋር ስለነበራችሁ ስለተከታተላችሁን ከልብ አድርገን እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሠረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የመረጃ ምንጭ ነው። ሰብስክራይብ በማድረግ ደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ለነበረን ቆይታ ደግመን ደጋግመን እናመሰግናለን። ሰላም።